ነውና እንዲሁም በኢትዮጵያ ነው የምንገኘው። እንደምታወት በኋላ የምታወት እቃ እሱን የሰራ መረጃ ፈታቱ ነንበር ይሄ ስሙ ቻናል ወደ ጀማል መሐመድ በሚለው ቀይሬዋለሁና ለማንኛውም ይሄ ያው ሌላ እንዳይመስላችሁ እኔው ነኝ ስሜን ቀይሬ ነው ላይክ ሼር መተናል መተናል በዝህ ጉዳይ እና በዝህ ጉዳይ ለመወያየት ብቅ ብለናል። አሰላሙ አለይኩም ወራምቱላ ወበረካቱ ውድና የተከበራችሁ ክብራትና ክብሯን የጀማል ሙሐመድ ፋሚሊዎች እንዲሁም ጀማል ሙሐመድ በሚል ሰይም ያለሁና በስተዛሬ መረጃ ፈታችሁ ነበር መረጃ ፈታችሁ በአለነቃነቃለ ቻናሉ ዝማረ እስ ባካችሁ በዝኛው ቻን ላይ ደግሞ ሼር ላይክ በማድረግ ቤተሰብ ሁኑ። እንደምታዩት ይሄንን እቃነው አሁን መስራት ያስኩት በዚህ ላይ ነው። ንግድና ላይ የገባሁት ሳውዲ የሆን እያለን ነበር ዩቱቡ የተጀመረው ነገር ግን አሁን ባለንበት ሁኔታ ሆነን ደግሞ የዚህን ዋጋዎች ዝርዝሮች፣ ብዙ እቃዎች እየሰወርኩ ለቅ ያለሁኝ ያው እይታ ላይ አልዋለም። አሁንም ቢሆን ላይክ ሼር እያደረጋችሁ ቤተሰብ ስኮኑ የዋጋ መጥን የቤተሰብ ለቤተሰብ ገዝታችሁ የምታደርሱበትንም ሁኔታ እያመቻቸን የምንገኘው አሁን በጨፋሮ ቢት ወሎ ከሚሴ አካባቢ ነው። የገጠራ ወደ አጣዬ ምናምን የሚላክታለ ተዝህ እንልካለን። በመቀጠል መረጃ ፈታቲ ፋሚሊ ነበር የሚያውቁት አሁን ጀማል መሀመድ በሚለው በዚህ ነው የሰየምኩትና ቤተሰብ እንድትሆኑ ያልሆናችሁ እንዲሁም ሼር እያደረጋችሁ ማበረታታት ያለውን ሁኔታ በከሚሴ ዙሪያ አካባቢ እንገኛለን እና በዛ ያለውን ገበያ ሁኔታ የምፈልጉትንም በኩሜንት ጠየቅ አድርጉኝ። የዞርን ለመስራት አቅደን ተንስተናል እና እናንተ ጋር የሚጠበቀው ሰብስክራይብ፣ ሼር ቤተሰብ እንድትሆኑ ነው። ዛሬ በዚሁ ቋጫ አለሁኝ። አጠር ያለ ቪዲዮ ነው ይዤ በነገራችን ላይ በቱክቱክ እየቆራረጥን ቢሮ ምናምን አንዳንድ ነገሮች ይዘን ብቅ እንላለን። ግን ያው እዛ ላይ ድካማ አሁን ትንሽ እንኳን እንደው ገፋ እናርግ ብዬ ነው እንጂ የብዙ ነገሮች ይዤ ለመምጣት እዘጋጃለሁ። ነገር ግን ላይክ ሼር የለውም። ላይክ ሼር አድርጉ። ዛሬ በልመና ነው የመጣሁት። ለምን ስሜን ስለቀየርኩኝ እንደ አዲስ እንዳይሆንባችሁ ብዬ ነው። ምን ልላችሁ ነበር፣ አንድ ቀን እንኳን ላሳያችሁ። እንዴት ይቺ የውሃ መጠጫ የውሃ መጠጫ ናት፣ የልጆች በኢትዮጵያ ማለት ነው። ሶስት መቶ እንደውም አታዋጣም። ሶስት መቶ እየተሸጠኝ ነው። ሶስት መቶ ብር ሶስት መቶ ብር እየተሸጠኝ ነው። ዋጋ በጣም ተወዷል። ሴቶችዬ የምወዱትን ላሳያችሁ እ እንደ አንዳንድ እቃ እኮ ካልወጣ በፊት ላሳያችሁ። ይቺ ስምንት ቁጥር እንበላቸው ስምንት ቁጥር የፋዋካ ማስቀመጫ ናቸው። ሰው ሰው ስለሚሰውረኝ እኔው ለራሴው እንትን እያልኩ ነው፣ ለራሴው እየቀረጥኩት ነው እና ካሜራው ደንበዛርጎታ ቤት ታውቃላችሁ፣ ካሜራ ይሳካልን ሴኬ ትከፈታለች ትገጠማለች። ይቺ ለምንድን ነው የምትጠጣመው? ይሄ ሽንቁር ነው ይሄ ሽንቁር ነው። የዝህን ሽንቁር አሁን ይሄ እንደዚህ ዘይት፣ ስኳር ምናምን ነገር ከዋካ ላይ ሲደረግ ያን አጠንፍቦ በዚህ አጠንፍቦ እታች ይወርዳል። ሰው አስቸግርም ማለት ነው። እንዲ ስታውላሉ ይወርዳል ማለት ነው። አሪፍ ናት። ይችን ዋጋዋ 350 በቀላሉ ዋጋ ነው። በመቀጠል ይችን ይዤላችሁ እመጣለሁ። ሁለተኛው በሙሉ ሙሉዋን ነው የምንሰራላችሁ። አሁን በሀገራችን እኮ በውጭ ሀገር ነው እንደዚህ ሰው የሚጠቀመው። እና ይች ናት፣ አሪፍ ናት። ጓደኛ ስራ ሊያስገር የሰወረኝ የለም፣ በራሴ ነው። በደንብ አይታይም፣ ነገር ግን ይች ናት። ይችን ሙሉ በሙሉ በተቀረ ደግሞ እኒህ ፌርሙሶች የሆኑ ፌርሙሶች ሁለት ሺህ ደርሰዋል። እስከ ሁለት ሺህ እስከ አንድ ሺህ ዘጠኝ መቶ ደርሰው እየተሸጡ ይገኛሉ። እነሱን ይዘን ብቅ ብለናል። ላይክ በማድረግ እናንተ ቤተሰብ ይሆኑ። ቻው ቻው ቻው ብለናል።